ሰላም እንዴት አላችሁ ወዳጆች እንዴት ከርማችኋል አል እንዴት ሰንብታችሁ ልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ ዛሬ ባዲስ ቪዲዮ ተገናኝተናል ዛሬ ደግሞ ለጸጉሬ የሚሆን ዘይት እንቀምማለን ለብዙ ነገር የሚረዳ ፎርፎር ላለበት ፎርፎር የሚያስወግድ እንዲያብረ እንዲያብረቀርቅ የሚያደርግልን ጸጉራችን እንዳይሰባብር የሚያደርግ ቆንጆ ዘይት እንቀምማለን ስለዚህ እንዴት ነው መቀመመው የሚለው ነገር አብረን ያለን አብራችሁ ነው መጀመሪያ እንግዲህ ስራችን ስንጀምር ለዘይት መቀመሚያችን የምናዘጋጀው ሽንኩርት ነው ሽንኩርቱ እኔ እንደዚህ አይነት መፈቅፈቂያ ስላለኝ እንደዚህ ይጠቀማለ ማለት ነው። በመክተፊያ ማድረግ ትችላላችሁ። እንደዚህ በማድረግ በስስ በስሱ በሽርሚሪ ላይ ሲያወጣልኛል። ይህ ነገር ታዲያ መጨረሻ ላይ ሲቀር እጃችሁ እንዳትቆረጡ በጣም መጠንቀቅ አለባችሁ። መቼም ታቆታላችሁ፣ ይሄ መቁረጫ ያላችሁ እንዴት አይነት ስለታም እንደሆነ እና ላጥ ብሎ እንደሚሄድ። በነገራችን ላይ ይሄን ሁሉ ሽንኩርት እኔ ለዘይቱ አለመጠቀመው ለሌላም ነገር ስለምፈልገው ነው። ለምግብ ማብሰያ እንደዚህ ምፈቀፍቀው እንጂ ትንሽ ነው የሚያስፈልጋችሁ ለዘይት መቀመሚያ፣ አንድ ወይ ሁለት ሽንኩርት በቂ ነው። እንደዚህ ዝርር እናደርገው እና ሙቀቱ እንዲያገኘው ኦቨን ውስጥ የምከተው እኔ በሰባ ድግሪ ሴልሺየስ ነው የምከተው። እያየሁ የሚያር ነገር መስሎ ከታየኝም የሚበስል ማለት ነው። ማረር አያርም ግን የሚበስል ነገር መስሎ ከታየኝ አምሳም እቀይረዋለሁ መሀል ላይ መጥቼ ታያቸዋል። ሰባ ድግሪ ላይ ነው ያደረኩት፣ በነፋስ ነው ያደረኩት። አደራችሁን እናንተ ሽንኩርታችሁን እንዳትጠብሱት። መሆን ያለበት መድረቅ ብቻ ነው። ቆንጆ ፀሐይ ካገኛችሁ እንደውም የአንድ ቀን ፀሐይ በቂ ነው። ከዛ ይታያችኋል በሰባ ዲግሪ ሴልሽየስ ለሁለት ቀን ነው እኔ የከፈትኩት ኦቭኑን ማለት ነው። በቃ በአስታወስኩ ሰዓት ጠዋት ተነስቼ እሱን ነበር የከፈትኩትኝ። ለዛ እንግዲህ በእንደዚህ አይነት መልኩ ድርቅ ብሎልናል። ፀሐይ ካለ ግን በየአካባቢው ማለት ነው እንዳያር በጣም መጠንቀቅ አለባችሁ። ኦቭናችሁ በጣም የሚግል ከሆነ እያያችሁ መቀነስ መቻል አለባችሁ ማለት ነው እ በሀምሳም ላይ መሀል ላይ አድርጌው ነበረ። ለማንኛውም ግን በዚህ መልኩ ደርቋል። ፀሐይ ደግሞ ካለ በፀሐይም እንትማ ትችላላችሁ። በአንድ ቀን ማድረግ ትችላላችሁ ጥሩ ፀሐይ ከተገኘ ማለት ነው። እንደዚህ አድርገን እናወጣውና ከዛ በኋላ ሽንኩርቱን ካወጣም በኋላ እንደዚህ አይነት ከዛ ውሃ እንጥዳለን እዚህ ጋር። ኮኮናት ኦይል እኔ አዘጋጅቻለሁ ማለት ነው። እናንተ የፈለጋችሁትን ኮኮናት ኦይል ሊሆን ይችላል። ይስማማል ብላችሁ የምታስቡትን የዘይት አይነት ማዘጋጀት ትችላላችሁ። ጆጆባ ኦይል ሊሆን ይችላል። የምትፈልጉትን አይነት ዘይት መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር የደረቀ እንደዚሁ ሮዝመሪ አለ። ሽንኩርታችን ጋር አብረን እንግዲህ እንዴት እንደምናዘጋጅ አሳያቸዋለሁ ማለት ነው። ለምንድን ነው መድረቁ የሚያገለግለው? ሽንኩርቱ ውስጥ ያለው ውሃ ስለማይኖር ማለት ነው፣ በውስጡ ምጥጥ ስላደረገው ዘይቱ ለረጅም ጊዜ እንዲቆይ ያደርጋል። ውሃ እንግዲህ ካለበት ተቃላች ሽታው በጣም ይኖራል፣ ጥሩ አይነት ቃናም አይሰጥም እየቆየ ሲሄድ ማለት ነው። ነገር ግን እንደዚህ አድርቀ የምንጠቀም ከሆነ ማለት ነው ውስጡ ያለውን ንጥረ ነገር ከመቀበል በስተቀራ ያን ያህል እንደ እርጥብ ሽንኩርት ቤቱን የሚያውድ እናንተን የሚረብሽ አይነት ቃና ዘይቱ አይኖረውም ማለት ነው። ሽታውን ለማስወገድ ነው ማለት ነው። ይ ሽንኩርቱና የስጋ መጥበሻው መድረቅ የሚገባው ማለት ነው። ሳታደርቁ ወዲያውን መጠቀምሻላችሁ። ግን ሽንኩርት ቆንጆ ነገር ነው፣ እርጥብ የምትጠቀሙ ማለት ነው። ግን ደግሞ ይህ ያለደለ ርብሽ የሚያደርገው ነገር ማለት ነው። በጣም ነው የሚሸተው። አጥባችሁ ታጥባችሁም እንትን አይልም፣ አይጸዳም። በቃ የሆነ ሽታው አለ። እና ለዛ እንግዲህ በጣም አሪፍ ነው ብዬ አስባለሁ። በነዚያት መልኩ ትጠቀሙ ማለት ነው። እኔ በሽንኩርት እርጥብ ሽንኩርት ያረኩለት ጭንቅላቴ ላይ ሻምፖ አይደለም ልንገራችሁ ቡና ሁሉ ያረኩባት ቀና ይ እንዲለቅ ማለት ነው። በቃ የሆነ እንዳላጋን ነው። በጣም በጣም ነው ለሱ በጣም ፍትሁን መፍትሄ ነው እና በእንደዚህ አይነት መልኩ ብትሰሩት እና ትጠቀማላችሁ ብዬ አስባለሁ። ከዛ ይታያችኋል። ውሃው አልፈላም ወቅ ሲል ማለት ነው እንደዚህ ፎጣ እንከትና ከዛ በኋላ እንደዚህ አርገን ዘይቱን እንጨምራለን ማለት ነው። ዘይታችን በነገራችን ላይ ኮልድ ፕረስ መሆን መቻል አለበት። በጣም ኦርጋኒክ እና ቆንጆ ዘይት መሆን አለበት። መጀመሪያ ዘይታችሁን ስትመርጡ እሱን ማረጋገጥ አለባችሁ። ይሄንን አሁን ፎጣ ለምንድን ነው ከታች ያደረግኩት ብረት ድስቱ ላይ የብረት ድስቱ ሙቀት ዘይቱን እንዳያገኘው እና የዘይቱን ቃና እንዳያበላሽ እና ውስጡ ያለውን ንጥረ ነገር ደግሞ እንዳይወስድብኝ ነው ማለት ነው። ስለዚህ በእንደዚህ አይነት መልኩ በጣም ለስ ባለ ምንድ ባለው እሳት ፎጣ ጨምሬ እንደዚህ አደርጋለሁ። አለበለዛ እናንተ ማለት ነው ውሃ እያፈላችሁ ሳህን ላይ ያድርጋችሁ ይሄንን ዘይት ገልብጣችሁ መጠቀም ትሻላችሁ ማለት ነው። ከዛ ይል ግን በእንደዚህ አይነት መልኩ በደንብ አድርጎ ይሞቅልናል። ነገር ግን ዘይቱ አይፈላም። አሁን ስለጋለ ይታያችኋል። አረጋብ ዘይቱ ማለት ነው። ስለዛ ሁለት ላይ ጭራሽ አደረኩት ማለት ነው። የበለጠ ቀነስኩት። ከዛ ምን እናደርጋለን አንድ የሾርባ ማንኪያ ሮዝማሪኒ ወይም ደግሞ የስጋ መጥበሻ ለመጨመር እንት እንግዲህ እንዲያግዘኝ እንደዚህ ሰበርበር ሰበርበር ላድርገው። ሁለት የሾርባ ማንኪያ ሽንኩርት ጨምረን በደንብ አድርገን እናማስለዋለን። አይቻለ ውስጡ አለገና ያልቀለጠ ዘይት ማለት ነው። በዚህ ልክ ነው እንትማት ያለበት እንጂ ወጥ እንደምንሰራው እንድጭርጭርጭር አድርገን ሽንኩርቱን መጥበስ የለብንም። ይህንን በደንብ ውሃውን ሳናን ከትክ ማለት ነው። በእንደዚህ አይነት መልኩ ለግማሽ ሰዓት ሊሆን ይችላል፣ ለአንድ ሰዓት ሊሆን ይችላል፣ ለአርባ ደቂቃ ሊሆን ይችላል። እንዳላችሁ ሰዓት እንደዚህ ታደርጉትና ከዛ በኋላ ደግሞ ሙቀት ያለበት ቦታ ኮሞዲናችሁ ውስጥ ሄዳችሁ ታስቀምጡት። እንደዚሁ እየቆየ የቆየ ሲሄድ ከውስጡ ያለው ንጥረ ነገር በደንብ አድርጎ ይወስዳል። እኔ ደግሞ እዚህ ጋር እንግዲህ ቀደም ብዬ ያዘጋጀሁት አለኝ ማለት ነው። ያኛው ጊዜ ስለሚፈጅ በእንደዚህ አይነት መልኩ አዘጋጅቼዋለሁ። ከዛ እናጠላዋለን ለመቀበያ እንዲያመቸኝ ብዬ እንደዚህ ፕላስቲክ አዘጋጅቻለሁ። በፊት የነበረው ነበረ ደባለኩት። እዚህ ውስጥ ትንሽ የቀርታት ነበረ፣ ስለዚህ እሱም እናደርጋለን መሰላችሁ። እንዳይፈስ ትንሽ ሶፍቱ ላይ ላድርገው እና ቀስ ብለን እዚህ ጋር በእንደዚህ መልኩ ለምንቀባው ካዘጋጀው በኋላ የተረፈኝ ይሄንን ደግሞ ማለት ነው። በኋላ ላይ ከቪዲዮ በኋላ ይሄንን አጸዳውና ውስጡ ይታያችኋል። ትንሽ የሮዝመሪ ምናምን አለው። እሱን አጸዳና እዚሁ ውስጥ ጨምሬ አስቀምጠዋለሁ። የሚያስፈልግ ከሆነ ያጠለኩትን ሽንኩርትና ሮዝመሪን መልሽ ውስጥ ጨምሬ ማስቀመጥሻለሁ ማለት ነው። በበለጠ እንግዲህ ቀኖሮ እየረዘመ በሄደ ቁጥር እንዴት ነው እንደ ወይ ነው በቃ ውስጡ ያለው ንጥረ ነገር እየወሰደ እየወሰደ ይላል ማለት ነው። ይሄ ስፕሬ ስለሆነ ለመቅባት በጣም ቀላል ነው። ምንድነው በጣም እንዲህ አንዱ ጋር ድፍት ነገር አይልባችሁም። በምትፈልጉት መልኩ እንደዚህ አርጋችሁ አምስት ስድስት ምንድነው ስፕሬ ካረጋችሁ በኋላ እንደዚህ አድርጋችሁ በደንብ እሽት ስታረጉት መሳይ ስታረጉት፣ በተቻለ ሁሉም ቦታ ይዳረሳል። ምንም እንኳን አጭር ጸጉር ቢሆንም እንክብካቤ ያስፈልጋል። አለበለዚያ ለመሰላችሁ አንዳንድ ሰው አጭር ጸጉር ስለሚመች እንደፈለጋችሁ ስትተኙ አሲዙኝ ምናምን ስሩን ሹርባ ምናምን ስለማይል የሆነ እንክብካቤ የሚፈልግ የሚሰባበር ነገር የማይመስለው ሰው አለ። ነገር ግን አጭር ጸጉርም ቢሆንም የኔ ጸጉር ለምሳሌ ካልተንከባከብኩት በቃ ጥጥ ነው የሚሆነው። የፈላይ በለስላሳ ቢሆን ምናምን ብሎ ነገር የለ፣ የሚሰባበራል ጸጉር። እሺ፣ ይሄ ደግሞ ሽንኩርቱና ሮዝማሪ ሊሁ ጸጉራችሁ እንዳይሰባበር፣ ሻይን እንዲያደርግ፣ እንዲያብረቀርቅ፣ ዘንጉ እራሱ እንደዚህ ውፍር ያለ እንዲሆን፣ ቆንጆ ፍፍት ያለ ጸጉር እንዲኖራችሁ፣ ፎረፎር ካለባችሁ ፎረፎር ምንድነው? እንዲያቆምላችሁ ያደርጋል። ሽንኩርት ደግሞ በውስጡ ኮላጅን ስላለው ይሄ ነጭ ጸጉር ነበር ሽበት፣ ሽበት በቶሎ እንዳይመጣባችሁ ምንድን ነው ቀስ ብሎ እንዲመጣ ያደርጋል። እና ሴቶችዬ፣ እህቶቼ በጣም ቆንጆ ነገር ነው። እንደዚህ ሰርታችሁ ትጠቀሙ፣ የመጨረሻ ትጠቀሙበት። በጣም አሪፍ ነው። እና ምንም እንኳን አጭር ጸጉር ቢኖራችሁ፣ አጭር ጸጉር ያለው ረጅም ጸጉር ያለው እንክብካቤ ለምንድን ነው የባለው? ቆንጆ የሚያምር ፍት ያለ ጸጉር እንዲኖራችሁ ያደርጋል። እኔ ጸጉሬ ከምፈልገው ነገር ሁሉ ብዙ ቢሆን ነው እንጂ የመርዘም ችግር የለበትም። ግን በጣም ብዙ ሆኖ የሚያማረና ፍት ያለ ጸጉር ቢሆን ይመቸኛልና ለዛ ሁሌም የማደርገውን እንክብካቤ አላቆመበትም። ከዛ የሚበቃንን ያህል በደንብ አድርገን ካደረግን በኋላ የእውነት ነው ምላችሁ። ሽታውን በተመለከተ ቅድም ነግሬያችኋለሁ። የኮኮናቱ የራሱ ሽታ ስላለው፣ ሩዝማሪ ሊው ስላለ የሽንኩርቱን ሽታ ዋጥ አርጎታል እና ስትሞክሩት ቤታችሁ ታዩታላችሁ ማለት ነው ምን ያህል ለውጥ እንዳለው። ከእርጥብ ሽንኩርት ጋር በጣም የተለያየ ነገር እንደሆነ በደንብ ነው የምትረዱት ማለት ነው። ከዛ በኋላ እንደዚህ አድርገን ታያቸዋለሁ እንትን እንዳይነፋው ሻሽን እንዳይነካብኝ ማለት ነው። እንደዚህ ካደረግን በኋላ በደንብ ውስጥ እንዲሞቀው እንደዚህ አድርገን ነገሮችን ደግሞ እንዳናበላሽ ማለት ነው። ስንደገፍ፣ ስንቀመጥ ምናምን እንደዚህ ልክ ስር አርገ ነው ከቻለን ለረጅም ሰዓት ብንቀመጥ ችግር የለውም። ሞር ተጠቃሚ ነው የምንሆነው። ሆኖ ያለ ብዛ ግን ሁለት ሶስት ሰዓት እንዲ ካስቀመጥ ነው በኋላ ከዛ በኋላ ደግሞ እንታጠበዋለን ማለት ነው። ከታጠብን በኋላ ደግሞ እንዴት አይነት ጸጉር እንደሚሆን አሳያችኋለሁ። አሁን ሶስት ሰዓት ሆኗል ከተቀባዋት ማለት ነው ልጆቼ ማምጣት ይኖርብኛል ከትምህርት ቤትና ለዛ መታጠብ ይኖርብኛል ማለት ነው። ስለዚህ እታጠበዋለሁ። አንድ ሻምፖ አንድ ኮንዲሽነር ነው የማረገው። ይሄ ኮንዲሽነር ሳምፕል ተሰጥቶኝ ነው ከተስማማኝ እነግራችኋለሁ። 90% እንደ ባለው አሎይ ወይም እሬት አሎይ ለከበዚህ ያገር ቋንቋ ነው፣ አልቬራ ይቅርታ ደባልቀባለሁ። 10% ደግሞ አርገን ኦይል ነው። ስለዚህ አሪፍ ከሆነ እነግራችኋለሁ። ከኬሚካል የጸዳ ነው። ትንንሽ የጎጆኒ ስሮች ነው የሚሰሩት በፋርማሲ ደረጃ የሚሸጠው ግን እንትን የሚላችሁ ከሆነ የሚስማማኝ ከሆነ አይቼ እነግራችኋለሁ። እዛ ነው ማላስተዋወቃችሁ። እንደዚህ አርጌ እንግዲህ በደንብ አስር ደቂቃ ምናምን የሚያክል ትለዋላ አቆየዋለሁ። አንድ አስር ደቂቃ በግምት የሚሆን ነው አምስት አስር ደቂቃ የሚሆን አቆይችኋለሁ። ያሽወት ማለት ነው። ከዛ በቃ ለቅ ለቅ ነው ማርገው ሽንኩርት የሚያክል ነገር ተቀብቼ አይታችኋል። አንዴ በሻምፖ አንዴ በኮንዲሽነር የተጠብኩትኝ። ከፈለጋችሁ እናንተ ዘይቱን ሻምፖ አስጠራቶች ትንሽ ጠብ ብታረጉት ምንም ችግር የለውም። ሻምፖ እስከሚያልቅ ድረስ ዘይት ስለሆነ የሚያበላሸው ነገር የለም። በእዚያ ያስመልኩ መጠቀም ትችያለች። ከፈለጋችሁ ደግሞ ተጣጣሚ መጠቀም ትችያለች። የሽንኩርቱን ነገር እኔ ብነግራችሁ ሳይሆን የምትረዱኝ ብትሰሩት እና ብትሞክሩት ነው። ምንም ሽታ የሚባል ነገር የለውም እና እንደ ፈለጋችሁ በተለያየ መንገድ መጠቀም ትችያለች ትችላላችሁ። ከፈለጋችሁ እንደ እኔ ተቀብታችሁ ታጣ ትችላላችሁ። ካሰኛችሁ ሻምፖዋችሁ ውስጥ መጨመር ትችላላችሁ። ካሰኛችሁ ደግሞ ታጠባችሁን በኋላ መጠቀም ትችላላችሁ ማለት ነው። እኔ አሁን ፀጉሬ አዳርቄ እንዴት እንደሆነ ፀጉሬ አብረ ምና ይሆናል። እኔ ብዙ ጊዜ ፀጉሬ በእጅ ሳስተካክለው ደስ የሚለኝ እንትን እንዳይል እንደ ወጎና አበጥረዋለው እንጂ ከዛ በተረፈ በእጄ ሳስተካክለው

ስለዚህ የእኔ ፀጉር እንግዲህ ከማስክ በኋላ ከሮዝማሪንና ከሽንኩርት በቀመምኖ ዘይት ማስክ ተደርጎ ታጠበ በኋላ ይሄንን ይመስላል። እናንተም ተጠቅማችሁበት ደስተኛ እንደምትሆኑ ተስፋ አደርጋለሁ። ሁላችሁም ብትሰሩና ብትጠቀሙ በጣም ደስ ይለኛል። ብዙ እንደምትጠቀሙበት ተስፋ አደርጋለሁ እንደነገርኳችሁ። በተረፈ ለዛ የነበረኝ ቪዲዮ ይህን ይመስል ነበረ። በሌላ ደግሞ በቆንጆ ቪዲዮ ደግመን እስከምንገናኝ አዲስ ናችሁ ለቻና ላይ ቻና ላይ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም አስተያየት ጻፉልኝ። ላይክ በማድረግ ከጎኔ ሁኑ ይላለው። እስከሚቀጥለው ሳምንት ሰላም ሁኑልኝ። ባይ ባይ